ትኮነ የምኖረው አቅ የለ እንዴ ራሴ። አሁንም ይቅርታ ብዬ ስለ ሴቶች ታሸሮ ሙጣለች ምናምን ሌላ ሌላ ነገር ነው የሚነሳ። ገባሽ እዚ ጋር ዝጊው። ይቅርታ ብያት አለው ማናለች ምናምን እኔ እኔ ዜድ ነኝ፣ ቤሩት ነው የምኖረው ራሴ ራሴ ብያት አለው። ከዚህ በፊትም መሺን አርጌሽ ስም አትጥሪ ምናምን የማንም አረብ ስም አላነሳውም ግን ከዚህ በፊት አዎ ወንድ አረብ ልካልኛለች፣ ልመታ እኔ ልመታ

እራሷ ትናገራለች። አልክም የላኩትን ወንድ ታምጣልኝ። በፍጹም አልክም እ ያረቦ እግዚአብሔር ምስክር በፍጹም አልክም። እሽ ታምጣቸው የላኩ እንደዚህ አርግ ብዬ የላኩት ማለት ነው። እኔ ያንን ርሳለም ትላንትና፣ በባለፈው የተነሳው ስሜን ብቻ ላጸዳ ነው እንጂ የድር ነጋ ከሆነ ለጓደኛ

ጥያቄ ይጠይቀሻል አይደለ? ጥያቄውን ትመ ና፣ አቢባ በእናትሽ እኔ ማለት ነው። አሁንም ጥሪያት ትላንት ጥራ ጥራ ስላልሽ ነው እኔ መጣሁት፣ ገባሽ። ትላንትና ስላል ነበርኩ። በተረፈ ግን የራሳችን ነገር ተናግራችሁ የራሳችሁ ሚስጥር ሲወጣ ሰው የሰው መነሳት ከሆነ እሷ በተጣላሽ ቁጥር ማንም ጋር አፏን ሳክራ፣ አፏን በከፈተሽ ቁጥር ሰው ከተጣላ ሆነ ጋላ ትናንትና እንደፈለገች ታዲያ፣ አዳምጪኝ፣ ሂዊ ናት የከፈተችው፣ ዜድ ትናንትና ስምሽን አላነሳችም። ሂዊ ናት እስክሪን ሪከርድ ከፍታ፣ እስክሪን ሪከርዱ ላይ ነው ስምሽ የነበረው እንጂ ትናንትና ፍሬሽ፣ ትናንትና አዲስ አይደለም ያነሳችው፣ የቆየ እስክሪን ሪከርድ። እናንተ ይቅርታ ተባብላችሁ የዘጋችሁትን ፋይል ሂዊ ገስት ላይ ነበረች፣ እስክሪን ሪከርድ ከፈተች። ከዛ ዜድ ምናለች? ልታቀሳስረኝ ነው የተዘጋ ፋይል ልትከፍት ነው የከፈተችው። ስለዚህ ይቅርታ ብላ ደጋግማ ስምሽን ጠፍታ። አየሽ፣ ለሰው ክብር ስላላት፣ ለአንቺ ክብር ስላላት በሌለሽበት ስምሽን ጠፍታ ዜድ ይቅርታ፣ እዚህ ስክሪን ካርድ ላይ ስምሽ ስለተጠራ ይቅርታ ብላ ይቅርታ ጠይቀች በሌለሽበት። ይሄ ለሰው ያላትን ክብር ነው የሚያሳየው። አንደኛ። ሁለተኛ እሷ ትናንትና ስምሽን አላነሳችም። ስክሪን ሪከርዱ ነው ስምሽን ያነሳው። እስክሪን ሪከርዱ ደግሞ እናንተ ይቅርታ ተጠየቃችሁ ተደባደባችሁ፣ ያለፈ የተዘጋ ፋይል ሂዊናት የከፈተችው ትናንትና ስክሪን ሪከርዱን ከፍታ ነው እንጂ። ትናንትና ሀቢባ፣ አንዴ ስሚ፣ ሶሪ ቤትሽን እንትን አልኩ። ሀቢባ ይውልሻ ሀቢቢ። እኔ ህዊን በአካል እንኳን አላውቃትም። ገባሽ ጌታ ምስክሬ ነው። በአካል ነና ዜዶ አብረን በልተናል፣ አብረን ብዙ ነገር አሳልፈናል። ገባሽ? በውስጥ ማውራት እየተቻለ ለምንድን ነው ሶሻል ሚዲያ ላይ የሚመጣው ምን ለመሆን አቢባ እንደ እሱ እስኪያስቢ ምን ለመሆን አንቺ? የኛ ከዚህ በላይ እኛ አስር ዓመት የቆየንበት ሀገር ላይ ማለት ነው አደለም? አቢባ ቤት፣ አንቺ ቤት ራሱ ስለሚመጣው በጣም እኛ ሸ ይዘናል። ለምንድን ነው እንዲህ የሚሆነው? ስለ እኔ የከተማ ልጅ ነኝ ላሽ ምለው ፈርቻ አለም፣ ገባሽ ማንም ልምኔን ሙሉ ያቀኛል። ግን በቃ አብሮ በለ የአራዳ ልጅ አብሮ የሆነ ነገር ይሆናል የሆነ ነገር ሲፈጠር ይበጠሳል። ካላስ በቃ ላሽ ልበል ብዬ ከአንድ ሁለቴ እኔ እሷን ማለት ነው እሷም ቲክታክ እንዳላት እኮ ቲክታክ አለኝ፣ ከእሷ በፊት ነው ያወጣሁት እኮ ቲክታክ ግን፣ በቃ እኔ ስሜን አታንሳ፣ ቅርቶን ተቀብያለሁ፣ ግን ስሜን በማንኛውም በጥሩም በመጥፎም ሶሻል ሚዲያ ላይ እንድታነሳ አልፈልግም፣ እንጂ አሁን የድሮ ርዕስ ተነስቶ ምናምን ሪከርድ ላይ መገኘትማ አልፈልግ ሰው። ለምን ራሴን አክብሬ ሰውን አክብሬ የምኖር ሰው ማንም ያቀኛል፣ በአካል የፈለግሽውን እንደዚህ ሳታቃለን ጭቅጭቅጭቃችን ፍቅር የነበረ ሰው ነው፣ ገባሽ ለሚያቀበል ማለት ነው፣ ግን አሁን እዚህ ላይ እንደዚህ አድርጎ መምጣቱ ስሜን ሜንሽን እየተደረገ ለምን ሰው አት ለምን ማንም ሰው እኮ ከራም የሚባል ነገር አለው። ገባሽ? የሰው ልጅ እኮ አራዳ እኮ ከፍቅሩ ይልቅ ጥሉ እኮ ያከባብራል። ገባሽ? ለምን በቃ ስሜን በማንኛውም ቦታ ስሜን ብታናስ አልፈልግም። እኔ ባሏልኩበት ካጠፋ እንኳን ማለት ነው። ስልክ አምቤ እንዲህ እንዲህ ብትለኝ ባህሪ፣ ሁሉ ነገሬን ታውቃለች ዓለም እሷ አብራኝ የበላችን አብራኝ የጠጣን እንሰው ሙሉ ልምኔን የሚያቀኝ ዋና በጡርነቴ ነው። ገባሽ በተረፈ ግን እኔ ለሰው ክፉ ማስብ ጭራሽ። እንደዚህ አርጋ የምታስለኝ ከሆነ እሱ ፈጣ ከጇ ከራሷ ከጇ ከጇ ታገኘዋለች። ገባሽ ይህንን ነው የምለው። እኔ ሰማታ ፈጣሪ ግን የስሯን ይስጣት። እኔ የማንም ሪካርድ ላይ ሲቀባበሉ እኔ ላይታ ያለኝ ሰው ይደብራል ይደብራል ነው ገባሽ። ያንን ነው ዜድ ትናንትና እናቴ ትሙት ስምሽን አላነሳችም። ሂዊ ናት ስክሪን ሪካርድ የከረመ ከፈተች እያልኩሽ እኮ ነው። ስምሽን አላነሳችም። ሂዊና ዜድ እየተጣሉ እያለ ሂዊ ማስረጃው አምጪ፣ ዜድ አንቺን እንደዛ ለማለቷ፣ አንቺን ሴት ትሸጫለሽ፣ ስምሽን ጠርታ ሴት ትሸጫለሽ ለማለቷ ማስረጃው አምጪ፣ ላታለው የከረመ ስሟ የሌለበት እሷ ያለችው ምንድን ነው የሆነ ነገር ሂዊ እንትናት አ ሱሱ ፀጉር ቤት ቁጭ ብለው አሙኝ ያለችውን ስክሪን ሪከርድ የከረመውን አምጥታ ከፈተችው። ስክሪን ሪከርዱ ላይ እንጂ ስምሽ የተነሳው እሷ ዜድ ያንቺን ስም አላነሳችም። እኔ ሀቅ ስለምናገር ነው ሀቁን ልንገርሽ እውነቱን። አላነሳችም፣ ግን የከረመውን የቆየውን ቪዲዮ ፋይል፣ የተዘጋ ፋይል ከፈተች ትናንትና ሂዊ። እሱንም ፋይል ስለከፈተች ለተዘጋ ፋይል እንኳን ዜድ ይቅርታ አለች። አንቺን በሌለሽበት አክብራሽ ሃምበርገርዬ፣ ይቅርታ አለች። ደጋግማ ደጋግማ ይቅርታ አለች። ስለዚህ እኔ ደግሞ በሌለችበት ከሚሆን ይቅርታው ሼር አድርጉ። ላጠሯትም አሁን አይደለም። አዎ ሰካራም ላልሽም እሰክራለሁ። ቪዲዮ አንቺ ይውጡ እንዴ አሉ ማሁልናገርሁልናገር አይ፣ ብር እኔ እስካልዘረፍኩ ከሰው እስካልነጠቅኩ ድረስ እሰክራለሁ እሰክራለሁ ሹ። የአንቺ ስካር በአደባባይ እኮ አለ። ቪዲዮዎች ተለቀዋል እኮ ሰክርሽ። እኔ የበለጠ መብቷ ነው ለእኔ። እንደዛ መሽን አታድገኛ ሰካራም አትበለኝ። አዎ ሰካራም ነኝ። እኔ እኮ አደባባይ ላይ የምጠጣው ይኸው፣ እየጠጣሁ ነኝ ብለው እና እኔ ትናንትና ንጣችግር እሱ ችግር የለውም። ተኝ እባክሽ። እኔ አሁን ሀቢባ ቤት ነው ያለሁት። እኔ ቤሩት ነኝ። ፊት ለፊታችሁ ነኝ። በቃ እኔ ፊት ለፊታችሁ ነኝ። የምጋፈጠው እኔ ብቻዬን እኔ እኔ ብቻ የምጋፈጠው ሴት ልጅ ተብላ ጫፌን እንደዚህ አትነካኝም። ልታስመታች ይችላለች እንጂ አትመታኝም። እኔ አትመታኝም። እኔ በፍቅር ታውቂኛለሽ። ኧረ ተይ በእናትሽ፣ ኧረ ተይ አታናድጅኝ። አንበርገር ተይ ታይ እኛን ቆምንሽ አትበይ። ኧረ ተይ ኧረ እየሰሙሽ ያሉ እያፈሩ ነው በአንቺ። ኧረ በመቤቴ ተይኝ። ዋ እና እኔ በቃ እኔ ይቅርታ ብዬሻለሁ አለም ይቅርታ። በቃ ያለፈው አልፎ፣ አይደለም አሁን በማይረባ ተጣልተን በማይረባ በእንደዚህ አማሽን በሚል ያ ሁሉ ነገር አልፎ ተጣልተን ጥርስ ተሰባብረን እንኳን ይቅርታ ተባብለን አብረን እየጠጣን እየበላን ነበር። ገባሽ በማይረባ እኔ ደግሞ በቃ ስትናገረኝ ስትሰድበኝ አደባባይ ላይ ይህች ቁማርተኛ ምናምን ምናምን ምናምን ብላ ስትሰድበኝ፣ አንበርገርና ስባል፣ አዎ ተናገረኝ፣ ስድብሻለሁ። አዎ ሴት ናት የምትሸጠው፣ የምትሸጥ ሴት የለችም ብያለው፣ ብያለሁ። ማንም ብለኝ ሳይሆን እኔ ራሴ ራሴ ነኝ። ሰው ብሎኝ አይደለም። በቃ ሰው መለስ ሽላት ይሄንን ነበር ማወቅ የፈለገችው ማን ብሏት ነው። የታይታይ ነው ብላለች። በቃ አላየውም። መብቴ ነው። አውቃለሁ እራሴ ያልኩኝ በቃ ከማንም ከሆነ ያልሰማሽው፣ ከራስሽ ከሆነ ያልሽው ራስሽን ወክለሽ ይቅርታ አትጠይቂያለሽ። ያለሽ ሰው ከሌለ መጥቶ ሀምበርገርን ያማልሽ ሰው ከሌለ አንቺ ከራስሽ ጭንቅላት ፈጥሮ ተፈጥሮ ከሆነ ያልሽው በቃ ራስሽን ወክለሽ ይቅርታ አትጠይቂያለሽ። አነ ችግር የለም ብሎ ራሴ ጭንቅላቴ የፈጥሮ ምናም ሳይሆን እውነት ስለሆነ ነው። ግን በቃ ስለልኩሽ ይቅርታ፣ ይቅርታ ተሳስቻለሁ። ይቅርታ ታላቅ እህት የነሽ በቃ ላጠፋው አጥፍቻለሁ። ይቅርታ፣ ይቅርታ መጠይቅ ትልቅነት ነው። እሺ ሃምበርገር ምንት ያለሽ ው ይቅርታ፣ ታላቅ እህት የነሽ አከብርሻለሁ፣ እወድሻለሁ፣ ይቅርታ ብላለች አቡዬ እኔ ለይቅርታ ችግር የለብኝም። በጣም ጠንቅቅ በጣም የምታቀኝ ልጅና ሱ ሰው አለች። ገባሽ? እኔ ለይቅርታም ለምንም ቅርብ የሆንኩ ሰው ነኝ፣ በንግግር ማምን ሰው ነኝ። ሲጀመር ይሄ ሁሉ ነገር እዚህ ድረስ ከመምጣትሽ በፊት ለምንድን ነው የማትደውይልኝ ብያታለሁ እንደ ትልቅ ሰው። እኔ አልወድም፣ በቃ ባህሪ የሆነው አልወድም። አዲስ አበባ ላይ ምንም የሰው ልጅ ደግሞ ሰፈሩን ነው የሚመስለው፣ አካባቢውን ነው የሚመስለው። ገባሽ እኔ የፈለ- ለምን ደውለሽ እንደዚህ እንደዚህ አንቤ ለምን አልሽኝ ብትለኝ ካልኩ፣ አዎ ይቅርታ ላታለሁ። የሰው ልጅ እኮ ሲናደድ አሁን እሷ ስትናደድ እንዲህ ሴት ትሸጣለች ምናምን ላለችው እኔ አላዝ- በጣም ነው የሚደብረው። ሪካርድ የሚባል ነገር አለ ገባሽ። የሰው ልጅ ሲጣላሽ ማርነሽ አይልሽ መችስ ያለውን የሌለውን ጨምሮ ነው የሚሳደበው። ይህ ደግሞ አውቀዋለሁ፣ የሶሻል ሚዲያ እንጠቀመዋለሁ፣ አውቀዋለሁ።